የነዳጅ ዋጋ መቀነሱ ታውቋል። የቅናሽ በቀጣዮቹ ቀናትና ሳምንታት የሚኖረውን የችርቻሮ መሸጫ ዋጋን እንደሚቀንሰው ይጠበቃል። በሌላ በኩል ደግሞ በአዲስ አበባ ከተማ በርካታ ቦታዎች በሊዝ ጨረታ መቅረባቸው ታውቋል። ከሊዝ ጨረታው በቢሊዮን የሚቆጠር ገንዘብ ለመሰብሰብ እቅድ መያዙን ሰምተናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደ እንደምትፈልጉ ማሳወቁን አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በአዲስ አበባ ከተማ በርካታ ቦታዎች ለሊስ ጨረታ መቅረባቸውን ሰምተናል። ከሊስ ጨረታው በቢሊዮን የሚቆጠር ገንዘብ ለመሰብሰብን ታቅዷል። የአዲስ አበባ ከተማ አስተዳደር በስምንት ክፍለ ከተሞች የሚገኙ 384 ቦታዎችን ለሊስ ጨረታ አቅርበዋል። አስተዳደሩ በዘንድሮ የበጀት ዓመት የመሬት ሊስ ጨረታ ሲያወጣ የአሁኑ ለሁለተኛ ጊዜ ነው። በ2011 ዓ ም የከተማ መሬትን በሊዝ ለመያዝ የወጣው አዋጅ የከተማ ቦታ በሊዝ የሚያዘው በጨረታ ወይም በምደባ ስልት እን እንደሆነ ይደነግጋል። የአዲስ አበባ ከተማ አስተዳደር አቋርጦት የነበረውን የመሬት ሊዝ ጨረታ እንደገና ከጀመረበት ከግንቦት 2015 ዓም ጀምሮ በስድስት ዙር ጨረታዎችን አከናውኗል። ለሰባተኛ ጊዜ ለሚከናወነው በአሁኑ የሊዝ ጨረታ የተካተቱት መሬቶች በቦሌ ለሚኩራ፣ የካ፣ ንፋስ ስልክ ላፍቶ፣ አቃቂ ቃሊቲ፣ ኮልፌ ቀራኒዮ፣ አዲስ ከተማና ጉለሌ ክፍለ ከተሞች የሚገኙ ናቸው። ለተለያዩ አገልግሎቶች የተዘጋጁ ናቸው የተባሉት እነዚህ ቦታዎች ባለ ባለፈው ዙር ከቀረቡት በ252 ያህል ብልጫ አላቸው። በአሁኑ ዙር መጫረት የሚፈልጉ ግለሰቦች የጨረታ ሰነዱን እስከ ጥቅምት 14 2018 ዓ.ም ድረስ መግዛት እንደሚችሉ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ አስታውቋል። ተጫራቾች መሬቶቹ የሚገኙበት ቦታ ድረስ በመሄድና አጠቃላይ የቦታዎቹን ሁኔታ በማየት ዋጋ ማቅረብ እንዳለባቸው ቢሮ ባወጣው የጨረታ ማስታወቂያ ላይ አመልክቷል። ባለፈው ነሐሴ ወር በተከናወነው ስድስተኛ ዙር የ የሊዝ ጨረታ ከፍተኛ ዋጋ ተሰጦት የነበረው በአቃቂ ቃሊቲ ክፍለ ከተማ ነበር። በዚህ ክፍለ ከተማ ለሚገኝ ቦታ የቀረበው ከፍተኛ ዋጋ በካሬ ሜትር 91330 ብር እንደነበር የተመለከትነው የጨረታ አሸናፊዎች ዝርዝር ያሳያል። በዚሁ ዙር ዝቅተኛ ዋጋ የተመዘገበው በየካ ክፍለ ከተማ ለሚገኝ መሬት የቀረበ ሲሆን ለቦታው በካሬ ሜትር የተሰጠው ዋጋ 12550 እንደሆነ በአሸናፊዎቹ ዝርዝር ላይ ሰፍረዋል። የአሁኑ ዙር የሊዝ ጨረታ ከጥቅምት 17 8 ጀምሮ ባሉት ተከታታይ አምስት ቀናት በቦሌ ክፍለ ከተማ አስተዳደር አዳራሽ የሚከፈት መሆኑን የከተማዋ የመሬት ልማትና አስተዳደር ቢሮ ገልጿል። ቢሮ በ2018 በጀት ዓመት መጀመሪያ ላይ ባካሄደው ስድስተኛው የመሬት ሊዝ ጨረታ 1.1 ቢሊዮን ብር መገኘቱን ባለፈው ሳምንት መጨረሻ ማስታወቁ ይታወሳል። ከጨረታ አሸናፊዎች ጋር ውል የማሰሩ ስራ ሙሉ ለሙሉ ሲጠናቀቅ በአጠቃላይ 1.8 ቢሊዮን ብር ለማግኘት ማቀዱንም መስሪያ ቤቱ አመልክተዋል። በሌላ በኩል ደግሞ የነዳጅ ዋጋ መቀነሱ ታውቋል። ይህ ቅናሽ በቀጣዮቹ ቀናትና ሳምንታት የሚኖረውን የችርቻሮ መሸጫ ዋጋን እንደሚቀንሰው ይጠበቃል። በመካከለኛው ምስራቅ ያለው የፖለቲካ ትኩሳት መቀዛቀዝ ማሳየቱን ተከትሎ የዓለም አቀፉ የነዳጅ ዋጋ ባለፉት ጥቂት ቀናት ብቻ በአንድ በመቶ ገደማ ቀንሷል። በሐማስና በእስራኤል መካከል የሰላም ስምምነት መደረሱን ተከትሎ ዋጋው ከዚህም በላይ ሊቀንስ እንደሚችል ተገምቷል። የአሜሪካ ድፍድፍ ነዳጅ ዋጋ በ1.1 በመቶ በመቀነስ የዓለም አቀፍ መለኪያው ብሬንት ደግሞ በአንድ በመቶ በመቀነስ አንድ በርሜል ድፍድፍ ነዳጅ በ60.5 ዶላር እየተሸጠ ይገኛል። ከጥቂት ወራት በፊት በብሬንት የአንድ በርሜል ድፍድፍ ነዳጅ ዋጋ 70.8 ዶላር ሲሸጥ መቆየቱ ይታወሳል። ላለፉት ሳምንታት የዓለም አቀፉ የነዳጅ ዋጋ ቅናሽ እያሳየ መምጣቱ ይታወቃል። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ የነዳጅ ዋጋ በመጪዎቹ ወራት ይበልጥ ይቀንሳል የሚል ግምቱን ከሰሞኑ አስቀምጧል። በኢትዮጵያ የነዳጅ ዋጋን በተመለከተ ግብ ይቱ በዓለም ገበያ መሰረት እንዲሆን መወሰኑን ተከትሎ በአሁኑ ወቅት በዓለም ገበያ መሰረት እየተካሄደ እንደሚገኝ የነዳጅና ኤነርጂ ሚኒስቴር አስታውቋል። የባለስልጣን መስሪያ ቤቱ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ወይዘሮ በቀለች ኩማ በሰጡት ምላሽ በአሁኑ ወቅት የነዳጅ ዋጋ በዓለም ገበያ መሰረት እየተካሄደ እንደሚገኝ ተናግረዋል። ይህም የሆነበት የነዳጅ ዋጋ የዓለም ዋጋን ተከትሎ መሄድ አለበት ሲባል ኢትዮጵያ ነዳጅ የምታስገባበትን መንገድ በሙሉ ታሳቢ ባደረገ መልኩ እንደሚሆን ጠቁመዋል። ከጥቂት ቀናት በፊት ከአውሮፕላን ነዳጅ ውጭ ያሉ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ባለበት እንዲቀጥል መንግስት መወሰኑ ይታወሳል። የቤንዚን፣ የነጭ ናፍጣ፣ የኬሮሲን፣ የቀላል ጥቁር ናፍጣ እና የከባድ ጥቁር ናፍጣ መሸጫ ዋጋ በመስከረም ወር ሲሸጥበት በነበረበት በጥቅምት ወርም እንዲቀጥል ተወስኗል። የአውሮፕላን ነዳጅ የችርቻሮ መሸጫ ዋጋ በአዲስ አበባ ከተማ በሊትር 120 ብር ከ10 ሳንቲም እንዲሆን በመንግስት በኩል መወሰኑ ይታወሳል። በሌላ በኩል ደግሞ የአዲስ አበባ ከተማ አስተዳደ ተግባራዊ ያደረገው የንብረት ግብር ውሳኔ ተሽሯል። የአዲስ አበባ ከተማ አስተዳደር ተግባራዊ ያደረገውን የንብረት ግብር መመሪያ ህገወጥ ነው በማለት የፌዴራል ከፍተኛ ፍርድ ቤት የሰጠውን ውሳኔ የፌዴራል ጠቅላይ ፍርድ ቤት ዛሬ በዋለው ችሎት ሙሉ በሙሉ ሽሮታል። ጠቅላይ ፍርድ ቤቱ በውሳኔው ክሱን የመሠረተው እናት ፓርቲ ጉዳዩን ለፍርድ ቤት የማቅረብ የህግ መብትና ምንም አይነት ስልጣን የለውም ሲል ብይኑን ሰጥቷል። የአዲስ አበባ ፋይናንስ ቢሮ ሚያዝያ 3 ቀን 2015 ዓ.ም ተግባራዊ እንዲሆን ያወጣው የንብረት ክብር መመሪያ መሆኑ ይታወሳል። እናት ፓርቲ መመሪያው ህገ ወጥ ነው በማለት ክስ የመሰረተ ሲሆን የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ጥር 9 የፓርቲውን ክስ ተቀብሎ መመሪያውን እንዲሻር ወስኖ ነበር። በውሳኔው ቅር የተሰኘው የአዲስ አበባ ፋይናንስ ቢሮ ለፌዴራል ጠቅላይ ፍርድ ቤት ይግባኝ በማቅረቡ የስር ፍርድ ቤት ውሳኔ አፈጻጸም እንዲታገድ ተደርጎ ክርክሩ ሲካሄድ ቆይቷል። የፌዴራል ጠቅላይ ፍርድ ቤት አምስተኛ ፍትሐ ብሔር ይግባኝ ሰሚ ችሎት ዛሬ በሰጠው የመጨረሻ ውሳኔው የስር ፍርድ ቤቱ ውሳኔ የተሳሳተ መሆኑን ገልጿል። ፍርድ ቤቱ ለውሳኔው በምክንያትነት ያቀረባቸው ሶስት ዋና ዋና ነጥቦች አንደኛ ከሳሽ የሆነው እናት ፓርቲ ተከራይ እንጂ የቤትም ሆነ የቦታ ባለቤት ባለመሆኑ መሆኑን ጠቅሷል። ሁለተኛ ደግሞ በጉዳዩ ላይ ፓርቲው በቀጥታ የሚነካው መብትም ሆነ ጥቅም ስለሌለው መሆኑን ገልጿል። በሶስተኛ ደረጃ ደግሞ ፓርቲው ከሌላ አካል ክሱን እንዲያቀርብ የተሰጠው ውክልና ባለመኖሩ መሆኑን አስታውቋል። ፓርቲው ክሱን የማቅረብም ሆነ የመከራከር የህግ ስልጣን እንደሌለው በመ ለመግለጽ የስር ፍርድ ቤቱን ውሳኔ እንዲሻር ወስነዋል። ጠቅላይ ፍርድ ቤቱ አክሎም የስር ፍርድ ቤቱ ክሱን በመጀመሪያ ደረጃ መቃወሚያ ላይ ተመስርቶ መዝጋት ሲገባው ወደ ክርክር ማስገባቱ ስህተት ነበር ብሏል። እናት ፓርቲ ጉዳዩን በተመለከተ ባወጣው መግለጫ ወደ ፍርድ ቤት የሄደው በኑሮ ውድነት የጎበጠው ህዝብ ላይ የተጫነውን ህገወጥ የብዝበዛ አዋጅ ለመሻርና የፍትህ ስርዓቱን ለማጋለጥ መሆኑን ገልጿል። ፓርቲው አክሎም በዚህ ጥረታችን አንዱን በከፊል አንዱን ሙሉ በሙሉ አሳክተናል ብለን እናምናለን ሲል አስታውቋል ል። የፍርድ ሂደቱን እስከ መጨረሻው እንደሚገፋበት የገለጸው እናት ፓርቲ የፍርድ ቤቱን የውሳኔ ቅጂ እንደደረሰው ለህዝብ ይፋ እንደሚያደርግና ቀጣይ የይግባኝ ሂደቶችን ለህዝብ እያሳወቀ እንደሚቀጥል አስታውቋል። በሌላ በኩል ደግሞ ፖሊስ ከሚጠፉ ግለሰቦች የአፋልጉኝ ማስታወቂያዎች ላይ ስልክ ቁጥሮችን በመውሰድ ገንዘብ አስገቡ የሚሉ ግለሰቦች ላይ ጥብቅ ምርመራ መጀመሩን አስታውቋል። ከሚጠፉ ግለሰቦች የአፋልጉኝ ማስታወቂያዎች ላይ ስልክ ቁጥሮችን በመውሰድ ገንዘብ አስገቡ በሚሉ ግለሰቦች ላይ ጥብቅ ምርመራ መጀመሩን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በተለያዩ ጊዜያት ከቤተሰቦቻቸው የሚጠፉ ህጻናት፣ ታዳጊዎችና ጎልማሶች ወላጆቻቸው፣ አሳዳጊዎቻቸው ወይም ቤተሰቦቻቸው ጉዳዩን ወደ ፖሊስ ከመውሰድ ይልቅ በተለያዩ መንገዶች የአፋልጉኝ ማስታወቂያዎችን እንደሚለቁ ይታወቃል። በማህበራዊ ሚዲያዎች ከሚለቀቁ የአፋልጉኝ ማስታወቂያዎች ላይ ከሚለጠፉ ግለሰቦች ጋር ምንም አይነት ግንኙነት የሌላቸው አንዳንድ ግለሰቦች ልጃቸው ወይም የጠፋው ሰው እኛ ጋር ነው፣ ገንዘብ አስገቡ፣ ይህንን ካ ካላደረጋችሁ በሕይወት አታገኟቸውም በማለት በርካታ ገንዘብ በባንክ እንዲገባላቸው ያደረጉ ግለሰቦች ላይ ፖሊስ በጥናት የተደገፈ የወንጀል ምርመራ ተግባር መጀመሩን አስታውቋል። ወላጅ የልጁን ወይም የቤተሰብ አባሉን መጥፋት ለፖሊስ ካሳወቀም ሊሞቱብን ይችላሉ በሚል ጉዳዩን ወደ ፖሊስ ይዞ ከመምጣት ይልቅ ገንዘብ ለጠየቁ በዚህ የወንጀል ተግባር ላይ ለተሰማሩና ለተደራጁ ወንጀል ፈጻሚዎች ገንዘብ እያስገባ ለተለያዩ ማህበራዊና ኢኮኖሚያዊ ቀውሶች እየተጋለጠ እንደሚገኝ እየተደረጉ ባሉ የምርመራ ስራዎች መረጋገጡን አስታውቋል። የአዲስ አበባ ፖሊስ መሰል ወንጀሎችን የሚፈጽሙ ግለሰቦችን አስመልክቶ በተደጋጋሚ አቤቱታዎች እንደሚቀርቡለት የተለያዩ የወንጀል አፈጻጸሞችን ለአብነት በማቅረብ የገለጸ ሲሆን አቤቱታዎቹን ተቀብሎ ተገቢውን ምርመራ እያደረገ እንደሚገኝም አስታውቋል። በዚህም ገንዘብ እንዲገባላቸው የጠየቁ ገንዘብ፣ የገባላቸውና ከዚህ ወንጀል ጋር ግንኙነት ያላቸው ግለሰቦች ላይ ጥብቅ ምርመራ መጀመሩን ገልጿል። ህብረተሰቡ አብዛኛውን ጊዜ ተመሳሳይ ችግሮች ሲያጋጥሙት ጉዳዩን ወደ ማህበራዊ ሚዲያ ከማምጣት ይልቅ ህግን ተከትሎ ለፖሊስ በማመልከትና ምርመራ እንዲጀመር በማድረግ ራሱን ከወንጀል ፍጻሜዎች እንዲጠብቅ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፈዋል። በሌላ በኩል ደግሞ የልማት ተነሺዎችን የሚመለከት አዲስ መረጃ ይፋ ተደርጓል። በመረጃው መሰረት የካሳ ክፍያና ምትክ ቦታ መዘጋጀቱ ታውቋል። በአገልግሎት አሰጣጥ ወቅት የሚታዩ ብልሹ አሰራሮችን ለመከላከልና የመሬት ወረራን ለመቆጣጠር የጥቆማ መስጫ የስልክ መተግበሪያ ማዘጋጀቱን የመሬት ልማትና አስተዳደር ቢሮ ገለጸ። ቢሮ ባለፉት ሶስት ወራት ለልማት ተነሺዎች ከ3.5 ቢሊዮን ብር በላይ የካሳ ክፍያ ስለመፈጸሙን ተመላክቷል። በመጀመሪያው ሩብ ዓመት ብቻ 672.5 ሄክታር የለማ መሬት በማዘጋጀት የ2018 በጀት ዓመት እቅዱን ከወዲሁ ማሳካት መቻሉን ቢሮ አስታውቋል። የመሬት ልማትና አስተዳደር ቢሮ ኃላፊ አቶ መኮንን ያኢ ያለፉት ሶስት ወራት ከመደበኛ ተግባራት አፈጻጸም ባሻገር በሰው ተኮር ተግባራት አመርቂ ውጤት የተገኘበት እንደነበር ተናግረዋል። ቢሮ አገልግሎት አሰጣጡን ይበልጥ ለማሳለጥና የተገልጋዮችን እርካታ ለማረጋገጥ የሲስተም ማሻሻያ ስራዎችን ሰርቶ አጠናቋል ብለዋል። በአገልግሎት ወቅት የሚታዩ ብልሹ አሰራሮችን ለመከላከልና የመሬት ወረራን ለመቆጣጠር የጥቆማ መስጫ የስልክ መተግበሪያ አልምቶ ስራ ላይ መዋሉን ገልጸዋል። በተያዘው በጀት ዓመት ልዩ ጨረታን ጨምሮ 80 ሄክታር መሬት በሊዝ ጨረታ ለማስተላለፍ በቂ የለማ መሬት መዘጋጀቱ ተጠቅሷል። የከተማውን የገቢ አሰባሰብ ለማሳደግ የተጀመረው የገቢ አሰባሰብ ንቅ ጥናቄ በቀጣይም ተጠናክሮ ይቀጥላል ብለዋል። አክለውም በከተማው በተጀመረው የኮሪደር ልማት ስራም ባለፉት ሶስት ወራት ለልማት ተነሺዎች ከ35 ቢሊዮን ብር በላይ የካሳ ክፍያ መፈጸም መቻሉን ጠቁመዋል። በቀሪ ወራትም ለልማት ተነሺዎች ቀሪ የካሳ ክፍያና ምትክ ቦታ የማዘጋጀት ተግባር በልዩ ትኩረት እንዲሰራ መመሪያ ሰጠዋል። በአፈጻጸሙ ላይ በተደረገው ውይይትም በሩብ ዓመቱ የታዩ ጠንካራ አፈጻጸሞችን ከማስቀጠል ባለፈ ጉድለቶችን ለይቶ በቀሪ ወራት በትኩረት ለመስራት መስራት የሚያስችል የመፍትሄ ሀሳብ መካተቱ ታውቋል።